የግጥሚ ርዕስ ጎርዬ ምናተሽ ይላል። ጎርዬ ምናተሽ፣ ምናተሽ፣ ጎርዬ አስፈላጊ ነገር በአይነቱ ከሁሉም በቆሎ ከጓሮ ጥንቅሹ ከጓሮ ወተቱን ከላም ምናተሽ፣ ጎርዬ ምናተሽ፣ ጎርዬ ተሟልቶልሽ በአይነት ማብራትና የስኩል ሲቀሩ ለትዝብት አለዚያማ ሌላው አለልሽ በእውነት እስኪንጨቱን ላንሳ የከተማ ንጉስ ከሰሉ ሊድገመው ያንን ብር ጨርስ የከተማ ንጉስ ከሰል ተፈልጎ ያውም ከያገሩ ከተማ ንጉስ ነው ከሰል ተፈልጎ ያውም በያገሩ ክትክታው ተለሞ ዲጊጣ ዋደሩ አሟልቶ ሰጥቶሻል ጎርዬ በገሩ። ጎርዬ ምናታሽ ከራስኬሽ ከደጅሽ ወለቃ ከስረሽ ውሃው ተንጋሎልሽ ይላ የከጎንሽ ተራራው ቆሞልሽ እንጨቱ ከዳገት ውሃውም ከበርሽ ሆኖ ተመሻሽደው፣ ደግሞ ምናነሰሽ? ልጆችሽም እንቁ ታታሪ ዝነኛ፣ ይህንን ለማወቅ በየመስሪያ ቤቱ ጠይቅ ሰራተኛ ጎርዬ ምናታሽ እንቁ ብርቅዬ ነሽ፣ እኔ ተወልጅ ተምር ያደግኩብሽ። አይዞሽ ደግልኝ ትውልድ መንደሪ፣ ሰላምሽ ይብዛልኝ። እደጊ ለምለሚ፣ ማብራቱም ይግባልኝ። አንቺ ውድ መንደሬ ጎርዬ ኖርልኝ። አንቺ ውድ መንደሬ ጎርዬ ኖርልኝ። እስኪ ልመርቅሽ ቶሎ ይሆንልሽ፣ ፈጣሪ በኃይሉ እሱ ያዘምንሽ። ማብራቱ ነው የቀረው እሱም ቶሎ ይግባሽ። አረንጓዴሽ ይጽና ሁሉ እንደደመቀ እሸቱ ጥንቅሹ እንደፈነደቀ ይቆይታ ከብሮ ማርና ወተቱ እንዳያፈጅበት ጊዜው እና ወቅቱ። በይጋ ደህና ሁኝ ጎርዬ ልጨርስ፣ አያልቅም ካልተውኩት ዝናሽ መዳሰስ ሰላምሽ ይብዛል። በይጋ ልሰናበት ከልጆችሽ አንዱ ይማምነይለት ዝብት ከልጆችሽ አንዱ ይማምነይለት ዝብት ከይላ የስር